ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታዊ ድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ ምሽት ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማቸዋለሁ። ቀጥታ ወደ መረጃዎች ነው አልፎ፣ መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጠይቃለሁ። መረጃን የማስቀድምላችሁ የባህር በርን በተመለከተ በጋለ መልክ አቅጣጫ ተሰጥቶበታል። በጋሌ መልክ መቀጠል አለበት ብሏል ጠቅላይ ሚኒስትር አብይ አህመድ። ምክትል ኢታማጆር ሹም እና ዋና ኢታማጆር ሹም ብርሃኑ ጁላ፣ ጀነራል አበባ ታደሰ እንዲሁም ምክትል ጠቅላይ ሚኒስትር ተጨምሮ እንግዲህ በርካታ የደህንነት ሰዎች በጋራ ሆነው ውይይት አድርጓል። ይሄ ውይይት እንግዲህ እንደሚቀጥል ነው። ሰሞኑን እንግዲህ ከፍተኛ ውዝግብና ውጥረት ሲነሳበት የነበረው የባህር በር ጥያቄ መጠየቅ ነውርነት የለውም ብሏል አብይ አህመድ። ይሄ ነገር እንግዲህ ብረት በጋለው ነው ይቀጥላል ያሉበት ሁኔታ ነው ያለው። በምን አይነት መልክ በጋለው መልክ መቀጠል አለበት እንዳሉት አልገባንም። የሚዲያ ጭወቱ በዛው መቀጠል አለበት ነው ወይስ አዲስ ነገር ምን ይዞ እንደሚመጡ በግልጽ ያስረዱት ነገር የለም። በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች ቀጥሏል። ምክክር ኮሚሽን ሥራዬን ሳላቋርጥ ቀጥ እያለውኝ ብሏል። እንግዲህ ሁለተኛ ዙር ተጽዕኖ ፈጣሪ ባለድርሻ አካላት ይሳተፉበታል ነው የምለው። ተጽዕኖ ፈጣሪ እነማን እንደሆኑ በግልጽ ያስቀመጠ ነገር የለም። በአማራ ክልል የህዝብ ጥያቄ ተጽዕኖ ሲፈጥሮ የነበሩት ፓርላማ ውስጥ የተለያዩ ጥያቄዎች ሲጠይቁ የነበሩት ወሳኝ ወሳኝ የሆኑ ሰዎች ከርቸሌ ላይ ይገኛሉ። የሚዲያ ሰዎች እንዲሁም ፖለቲከኞች፣ አርቲስቶች፣ አክቲቪስቶች በርካቶች እስር ቤት ላይ ነው ያሉት፣ የአማራን ህዝብ ጥያቄ ሲያነሱ የነበሩ። ምክክር ኮሚሽኑ ከማን ተጽዕኖ ፈጣሪዎች ጋር እየተወያየ እንደሆነ ግልጽ አላደረገም። አብይ አህመድን ስልጣን ለማስጠበቅ የተመረጠው ምክክር ኮሚሽን ነው እየተባለ እየተወቀሰ እንደሚገኝም ብዙ ሀሳብ አስተያየት የሚሰጡ ሰዎች ይናገራሉ። ሌላው የአሜሪካ አምባሳደር ኤርሚን ማሲንጋ ሌተናል ጀነራል ታደሰ ወረደ ማሾም የደቡብ አፍሪካ የፕሪቶሪያውን ስምምነት ያረጋግጣል ብሏል። እንግዲህ ትግራይን በሚመለከት ነው። እንግዲህ የአሜሪካ አምባሳደር ኤሪ ማሲንጋ የፕሪቶሪያውን ስምምነት በትክክል ያረጋግጣል የሚል የተቀመጠበት ሁኔታ ነው ያለው። እዚህ ላይ እንግዲህ አንድ ነገር ተቆም አድርጌ ማለፍ የሚፈልገው ነገር ቢኖር ምንድን ነው ትግራይ ላይ ጉልቻ ቢቀያየር ወጥ አያጣፍጥም። ትግራይ ላይ ያለው ችግር ፖለቲካውንና ወታደራዊውን አንድ ላይ አጣምሮ መሄድ ካልተቻለ አሁንም ተመልሶ የጌታቸው ረዳ አይነት እጣ ፈንታ ሌተናል ጀኔራል ታደሰ ወረደንም ይገጥሟል። ምንም ጥርጥር የለውም። ጌታቸው ረዳ ከፍተኛ ችግር የገጠመው የፖለቲካውን በአንድ በኩል ከፖለቲካው ጋር ሲራራጥ ወታደራዊ ክንፍ ጫና ፈጥሮበት ማተብ የመቀማትን ስራ ሰርቷል። ሁለቱንም አንድ ላይ ቢያስኬድ ኖሮ ጥሩ የግዛቤ አስተዳደር ሆኖ ይቀጥል ነበር። ሁለቱንም አንድ ላይ ማስኬድ አልቻለም። ምናልባት በአሁኑ ሰዓት ደግሞ የቲዲኤፍ አዛዥ የነበረው ሌተናል ጀኔራል ታደሰ ወረደ ወደፊት መጥቷል። ከወታደራዊው ምናልባት ፖለቲካው ይንሸራተትበታል ወይስ ይሄ ሰራዊት ደግሞ የኛ አዛዥ ልትሆን አትችልም፣ ከብልጽግና ጋር እየሰራ ነው ሊባል ይችላል። ምክንያቱም እዚያ ውስጥም የራሱ የታደሰ ወረደ ጓደኞች ስላሉ ኦፕሬሽኑን ሲመሩ የነበሩት ውጊያውን ሲመሩ የነበሩት የፕሪቶሪያውንም ስምምነት ሩቅ ሆኖ ሲከታተለው የነበሩት ታምቤን ዋሻ ውስጥ ሆኖ ነው ሲከታተለው የነበሩት። አብዛኛዎቹ ሰራዊቱ ትጥቂፍታ በፕሪቶሪያው ስምምነት መሰረት መሳሪያዎችን ያስረክብ እየተባለ ጥሩምባ በሚነፋበት እና የውሸት ፕሮፓጋንዳዎች እና የውሸት ፎቶግራፎች በሚሰራበት ጊዜ ጫካ ሆኖ ነበር ሲከታተሉ የነበሩ ጉዳዩ ነው። እነዛ ሰዎች አሁን ብቅ ብሎ ማተብ የመቀማት እና አንዳንድ ጉዳዮችን የመቆጣጠር ስራን ሰርቷል። በእርግጥ በዚህ ረገድ አብይ አህመድ ሁሉንም ነገር እያወቀ ተራ በተራ ለመምታት ለዋት እድል ሰጥቷል፣ ማለት ነው። ዋት መልካም ነገር ሰርቶ ጥሩ ነገር ሰርቶ ሳይሆን ቢዚ ከምንሆን ትግራይ ላይም በጦርነት ከምንሰለፍ አማራ ላይ ጦርነቱ ከብዶናል፣ ትግራይ ከተጨመረ ደግሞ ሌላ ውጥረት ውስጥ እንገባለን። ስለዚህ ከትግራይ ጋር አውቅንም ቢሆን ሰላም ፈጥረን በጋራ የሆነ ጠላት ላይ ትብብር እንዲያደርጉ እና የተወሰነ እረፍት እንድናገኝ የሚል እሳቤ አስቦ ነው እንጂ ዋት ጥሩ ስራ ሰርቷል ሳይሆን ወይም ደግሞ ለፌዴራል መንግስትም ጥሩ አመለካከት አለው ተብሎ ታስቦ ሳይሆን የተከማቹትን ጠላት የመበታተን እና ተራ በተራ የመምታት ስራ ለመስራት እቅድ አቅዶ ነው የፌዴራል መንግስት። ይሄ በግልጽ ሊታወቅ ያስፈልጋል። ምክንያቱም ቀደም ተብሎ ከዚህ ከጊዜያዊ አስተዳደር ምርጫ በፊት ህወሓት ከኤርትራ ጋር ሊሰራ ነው፣ መንገዶችን እየጠረገ ነው የሚሉ መረጃዎች እየወጡ ይገኛሉ። ከዛ በተጨማሪ ደግሞ የትግራይ ጀነራሎች በስድስት የአማራ ክልል አካባቢዎች ሲደረጉ የነበሩትን የዘመቻ አንድነትን ኦፕሬሽን በሬዲዮ መገናኛ በስልክ መርቷል የሚል ከፍተኛ ንግግር ሲነገር ነበር። ስለዚህ አብይ አመዳውን ከውሃት ጋር ጥሩ ኮሚኒኬት ጥሩ የፖለቲካ አስተላለፍ እና ጥሩ ፍቅር ያሳየበት ዋናው ትልቁ ምክንያት ኢሜልንም ቀጥታ ምርጫ ላይ ያደረገበት በፌስቡክ እና በኢሜል ምረጡልኝ ብሎ አሁን ቀጥታ ምርጫ ያደረገበት አምባሳደሮች እና ሌሎች የውጭ ሰዎችንም አስቀምጦ ይውልኝ ብሎ ድግስ የደገሰበት ዋናው ትልቁ ምክንያት ጠላት እንዳይበዛ ነው። ከአስር ሰው ጋር ስንጣላ ከአምስቱ አውቀን እንታረግ የሚለውን ሲስተም እየተጠቀመበት ሁኔታ ነው ያለው። ይሄ እውን ነው። ምናልባት ቲዲኤፍ ለጀነራል ታደሰ ወረደ ይታዘዛል ብለን አንጠብቅም። የትላንትና አይነት ስህተት ትግራይ ላይ ይመጣል ብለን እንጠብቃለን። በአማራ ክልል በማንገድ ዘረፋ የተነሳ እንግዲህ የድጋፍ እህል ለመተላለፍ አልቻለም፣ ተብሏል። በተለይ በማዕከላዊ ጎንደር ደባርቅ አሞራ ገደል እገታው ተጣጥፏል፣ ተብሏል። እንግዲህ ጠለምት በየዳ አልሚ ምግብ ለተፈናቃዮቹ ለመድረስ እንዳልተቻለ ተገልጿል። ዘራፊዎች መኖራቸው ተሰምቷል። እንግዲህ በማህበረሰቡ ላይ ችግር እየፈጠሩ ይገኛሉ ተብሏል። ፋኖቹ እርምጃ እንወስዳለን እያሉ ይገኛሉ። በአማራ ክልል በተለያዩ ቦታዎች ላይ እንግዲህ እነዚህ ዘራፊዎች አቅጣጫቸውን እና ዕቅዳቸውን በተለያየ አይነት አድርጎ አንደኛው ዘራፊ በክልሉ ውስጥ መንግስት አለመኖሩን ካረጋገጠ በኋላ በቡድን ተደራጅቶ ዘረፋ የሚያደርጉት ነው። አንደኛው ቡድን ደግሞ ራሱ መንግስት እጁን አስገብቶበት የአማራን ሕዝብ ፋኖ ላይ እንዲነሳና ፋኖ ጸጥታውን ሊያስጠብቅልን አልቻልም፣ ብልጽግና ይሻነናል እንዲል ይሄንን የፖለቲካ አስተላለፍ ለመጠቀም ዘረፋዎች እንዲከናወኑ የተደረገበት ሁኔታ ነው ያለው። ይሄ ፋኖቹ በአስቸኳይ እርምጃ ወስደው ካላረጋጉት በስተቀር የፋኖን የፖለቲካ አስተላለፍ ከህብረተሰቡ ጋር ያላቸውን ግንኙነት ያበላሻል። የሚሉት በርካቶች ሀሳብ አስተያየት ሰጥቷል። ህዝቡም ጥቆማዎችን እያደረገ ፋኖ እርምጃ መውሰድ አለበት እያለ ፋኖ በድፍረት እያገፋፋው እንደሚገኝ ተገልጿል። ሌላው የተባበሩት መንግስታት የኢትዮጵያ ስደተኞች በጎረቤት ሀገር በጥገኝነት ይገኛሉ ብሏል። ቁጥሩ በጣም አሳንሷል። እንግዲህ በኤርትራ አስራ አምስት ኢትዮጵያን፣ በሌሎች ሀገሮች ደግሞ አንድ መቶ ስልሳ ሶስት ሺህ እንደሚገኙ ነው የተገለጸው። እኔ ይህን ቁጥር አላምንበትም ከዚህ በፊት በአንድ መካከለኛ ምስራቅ ሀገር ሳውዲ አረቢያ እንኳን ሶስት መቶ ሺህ እስረኛ እንደነበር የምታስታውሱት ጉዳይ ነው። ዛሬ ዛሬ ሀምሳ ሺህ ኢትዮጵያኖች እስረኛ አለ ሳውዲ ውስጥ በጣም ይገርማቸዋል። ስለዚህ አንድ መቶ ስልሳ ሶስት ሺህ በተለያዩ ኬንያን ጨምሮ፣ ጅቡቲን ጨምሮ፣ ሱማሌን ጨምሮ፣ የመንን ጨምሮ፣ ኤርትራን ጨምሮ፣ ሌሎች ሌሎች ሀገሮችን ጨምሮ ሰነድ አልባ የሆኑ ስደተኞች ቁጥሩ አንድ መቶ ስልሳ ሶስት ሺህ ብቻ ነው ብለን ብንል ይሄንን ሳውዲ ራሱ ትሸፍንልናለች። ስለዚህ የተባበሩት መንግስታት የኢትዮጵያን ስደተኛ ወይም ደግሞ ሰነድ አልባ ቁጥርን እንዴት ከየት እንዳመጣ ባናውቅም በጣም አነስተኛ ነው፣ በጣም አነስተኛ ነው። ቁጥሩ የተጋነነ እንዳይሆንበት ፈልጎ ከሆነ ችግር የለውም። ትክክለኛና እውነተኛውን ሰነድ ቢፈልግ ይሻላል። በሁለት ሀገሮች ብቻ ማግኘት ይቻላል። በየመንና በሳውዲ መካከል ብቻ ያሉ ሰነድ አልባ ስደተኞችን ይህንን ቁጥር ማስመዝገብ ይቻላል። መቶ ስልሳ ሦስት ሺህ በጣም ቀላል ነው። የሌሎች ሀገር ደግሞ አንድ ሚሊዮን ስደተኞች በኢትዮጵያ ይኖራሉ ተብሏል። እንግዲህ ለቤት ቀጋ ለውጭ አልጋ እንደተባለው ጠቅላይ ሚኒስትር አብይ አህመድ ባለፈው ጊዜ የሶሪያን ስደተኞችን አብሮ እየበላ አብሮ እያፈጠረ ህጻናቶችን አብሮ ፎቶግራፍ እየተነሳ ለዓለም ማህበራትና ለዓለም መንግስታት ለማሳየት የተከደበት ሁኔታ ነው ያለው። ኢትዮጵያኖች ሜዳ ላይ ወድቆ ባሉበት ሰዓት የሌሎች የውጭ ሀገር ዜጎችን ምናልባት የደም ቀለም ወይም ደግሞ ፊዚካል ነው ወይስ እንዴት ነው የሚለውን ብንገነዘብ የፖለቲካ ስራ ለመስራት ነው። የኢትዮጵያ መንግስት ከውጭ ሀገር ዜጎች ጋር ፍጡር አደረገ አፈጠረ አስፈጠራቸው። እንዴት አድርጎ ተንከባከባቸው። በጣም አስተዋይ፣ ትዕግስተኛ፣ የማይኮራ ህዝብን የሚወድ ደሃን የሚወስድ በቃ ሚዲያው ይሄንን ነው የሚያራግቡ የሚዲያ ንግድ የሚዲያ ንግድ የሚዲያ ፍጆታን ለመጠቀም እንግዲህ ተጠቅሞበታል። የሌሎች ሀገሮች አንድ ሚሊዮን ስደተኞች በኢትዮጵያ ውስጥ ይኖራሉ ነው የተባለው። ሌላ አድማጮቻችን፣ በአማራ ክልል በሩጌርሳ ስብሰባ እንደነበር ጠዋት በነበረን መረጃ መረጃ ሰጥናችሁ ነበር። ህዝቡ ጥሩ ጥያቄዎችንም አንስቷል። ግብር እየገበርን ባንክ ለምንዘጋችሁብን ብሎ ጠይቋል። ጽንፈኛ እንዳይጠቀምበት ብሌን ነው እየዘጋ ነው ነው ያሉ አታምኑንም አታምኑንም ይሄን ሁሉ ክፍለ ጦሩ አሰልፋችሁ ነው ስብሰባ እያደረጋችሁ ያላችሁ። ባለፈው ጊዜ ሩጌርሳን ፋኖ ሲቆጣጠር ሁለት ፋኖች ነው እኛን የሰበሰበን ያለው ህዝቡ በጣም ፈገግ አስብሎኛል አድማጮቻችን ተመልካቾቻችን ህዝቡ በቃ በድፍረት የሚጠይቃቸው ጥያቄዎች፣ እናንተ ይህን ሁሉ ክፍለ ጦር አሳልፋችሁ በከባድ መሳሪያ ዙሪያ ከባችሁ ስብሰባ አደረጋችሁ፣ አላመናችሁንም ማለት ነው፣ እየፈራችሁን ነው ማለት ነው። ፋኖ ሁለት ፋኖ ነው መጥቶ የሆነች ወረቀት ነገር ይዞ ነው ቆሞ ያነጋገሩ ሁለት ፋኖ ብቻ፣ ይህን ሁሉ ህዝብ እናንተ ግን በዚህ ልክ እምነት የላቸውም በእኛ ላይ። ባንክ ለምን ትዘጉብናላችሁ ግብር እየገበርን አይደለም የሚል ትችት አንስቷል። እንግዲህ በጣም የሚገርም ነው። እንግዲህ ሰሞኑን እንግዲህ በስብሰባ ፋኖቹ ስብሰባ እንዳይካሄድ ሙከራ አድርጎ ነበር። ከዚህ በፊት እንግዲህ በሩጌሳ ሁለት ሰው ሆነው ነው ያነጋገሩን ስብሰባውን እናንተ ስለማታምኑን እና ስለምትፈሩን ነው ይህን ሁሉ ያሳለፋቸውን የተባሉ ሌላው በጎንደር ዙራ ማክሰኝት ከተማ ለበት በነበረው ውጊያ እንግዲህ ሰባት ሚሊሻ አባላት ሞትና ቁስለኛ ሆነዋል። ወደ ጎጃም ጃዊ 22ተኛ ቀን የዘመቻ አንድነት 15 ቁስለኛ 22 መከላከያ እንደተገደለ ተገልጿል። አራት ንጹሃን በዚህ መገደላቸው እና በፋኖ ላይም መጠነኛ ጉዳት እንደደረሰ እና አስር የመንግስት ወታደሮች ወደ ፋኖ እንደተቀላቀሉ የዘመቻ 22ተኛ ቀን ሪፖርት ያመለክታል። በእስቴ አሌዳ በተባለው ቦታ በተፈጸመው የደፈጣ ጥቃት በርካታ ወታደሮች ጥቃት ደርሶባቸዋል። ደብረ ማርቆስን በነበረው ውጊያ በርካታ ሚሊሻ አባላት ከፍተኛ ጉዳት እንደተስተናገደበት ተገልጿል። በትግራይ ወታደራዊ ፖለቲካዊ አስተዳደር አንድ ላይ አዋህዶ ካልተያዘ አሁንም ውድቀት እያሳየ ነው የሚሉት በርካቶች ሀሳባቸውን ሰጥቷል። በሌላው እዛው ትግራይ ላይ ሳንወጣ በትግራይ የአክሱም ሙስሊም ሴት ተማሪዎች ጉዳይ ብይን ተሰጥቶበታል። ከነ ሂጃባቸው እንዲማሩ ተወስኖላቸዋል። ይሄ በጣም ሰበር ዜና ነው ማለት ነው። በሌላ መረጃ ከትግራይ እሳት ጎርሶ መግለጫ ተሰጥቷል። መግለጫው የሰጠው የክልሉ ኮሚኒኬሽን ጉዳዮች ጽሕፈት ቤት ጉዳይ ነው። እንግዲህ ጉዳዩ በሁመራ ጉዳይ ነው። የኢትዮጵያ ፕሬስ ድርጅት የትግርኛ ቋንቋ አገልግሎት በአሰራጨው ሁመራ ከሁመራ ሁመራን አማራ ክልል አድርጎ መረጃ ሰርቷል ብሏል። እንግዲህ የሁመራ ጎንደር ማንገድ ተሰርቷል የሚለውን ተከትሎ የትግራይን መሬት ለአማራ አሳልፎ የመስጠት የሚል ከፍተኛ ቅሬታ አሰምቷል። እንግዲህ ብዙም ጊዜ እንግዲህ ይሄ ማንነት ጥያቄ የሚነሳባቸው ቦታዎች ላይ የአማራ ክልል አንዳንድ መግለጫዎችን በሚያወጣበት ጊዜ የትግራይ ክልል መስተዳደሮችና አንዳንድ የኮሚኒኬሽን ኃላፊዎች ያንን እየጠለፉ ማስተካከያ ይደረግበት፣ ይሄ እናንተ አይደለም፣ ይሄ እናንተ አይደለም እያሉ ከመጀመሪያውም ጀምሮ የቀጠልበት ጉዳይ ነው። አሁንም እንግዲህ በዚህ በሁመራ ከሁመራ ጎንደር ያለውን ማንገድ ስራን በሚመለከት ዘገባዎቹ የሁመራ ጎንደር መስመር የትግራይ ሆኖ ሳለ በአማራ ተደርጎ ዘገባ ተሰርቷል፣ መስተካከል አለበት፣ መጠየቅ አለበት የሚል ውዝግብ ነው። እንግዲህ አድማጮቻችን፣ ተመልካቾቻችን የተሰማው አድማጮች ተመልካቾች መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና አማራ ግብር እስከምንገናኝ መልካም ጊዜ እንደሆነላችሁ እመኛለሁ። ሰላም